ፈለገ አይደለም እና ደግሞ እኔ ከዚህ በኋላ እሱ የሚያስታውሰኝን ነገር ምንም ነገር አልፈልግም። የምሬኝ ነው። እኔ ትናንት አሁን እኔ ትናንት አሁን ስልኩን ስመልስለት በቃ ምንም ነገር እንዲያስታውሰኝ ስለማልፈልግ ነው። እሱ እሺ እንደዛ ስላደረግሽው ነው እሱ ማስታውሰኝ ማስሽ ነው ስለሽ አይሽ አይ፣ ቢሆንም ቢያንስ አይምሮዬ ነፃ ይሆናል። ገባህ? እሱ ያደረገልኝ ነገሮች ምናምን ብዬ በተደረጉልኝ ነገሮች አይምሮዬ ማሰር ስለማልፈልግ ቢያንስ አይምሮዬ ነፃ ይሆናል። ገብተዋላ እና ያው እኔ ጋር በጣም ብዙ እቃዎች አሉ። ከቻል ካሜራው ይሄንንም ዕቃ ይዘሽ መተሸሰጫ ነው አመጣጤ እንደዛ ነው። የምሬ ነው። ቪዲዮ አልጠበቅኩም። የሆነ ስነግረው ጭራሽ አልጠበቅኩም። ለምን እኔ እሱን ቢያንስ በአንተ በኩል ማግኘት ከቻልኩኝ ብዬ ነው። አንተን ራሱ ደውዬ ያስቸገርኩ፣ ምክንያቱም እሱ በጣም እኔ እንጃ አሁን እንዲህ እንድትሆኑ አልፈልግም። እንዲህ ቃል እንድትመላለሱ አልፈልግም። ወይ ገባኛል። አንተ ቻ ሳትሆን ሁሉ ፋሚሊም አይፈልግም። አቃ ፋሚሊ ስለ የእሱ ፋሚሊዎችም ወንድሞቹ ምናምን አይፈልጉም። ማንም ፈልጉ አይደለም። አይ ይሄ ነገር እንዲህ መከታለል ግን ደግሞ አስፈላጊ አይደለም። ከህይወት የሚበልጥ ነገር ምንም ነገር የለም። ገባ እኔ ካላለፈው ነገር ተሳችሁ። ብቻ በሰላማችሁ ተጠናቀቁ። ከዚህ በፊት የዛሬ አመት ለልደቴ የሰጠኝ ወርቅ ነበረ፣ እሱም ይሄው አድርጌው ነው የመጣሁትኝ። አውልቄ እሰጠዋለሁ ሲመጣው። አሁን እኔ እዚህ ውስጥም ማለት ለእንደዚህ አይነት ነገር እኮ አልወጣሁም። እኔ ምንም ነገር አልፈልግም፣ በቃ አልፈልግም። ማለት እኔ የማንንም እንትን ፈላጊ አይደለሁኝም። ሰው ወድዶና ፈቅዶ ላደረገው ነገር እኔ ተጠያቂ መሆን አልፈልግም። የምሬን ነው ገባ። እኔ በራሴ ከፈለኩኝ በራሴ ማድረግ እችላለሁ። ግን የሰው ልጅ ስጦታ ሲሆን ደስ ይላል፣ ስጦታ ሲሆን ደስ ይላል። ሰው ወድዶና ፈቅዶ ካደረገው ማለት ነው እና ይህን ነገር መልስለታለሁ ረስቼው ነው ላወልቀዋለሁ። እዚህ ውስጥ ከተዋለሁ ብዬ ነበር ረስቼ ነው አንገቴ ላይ እንዳለ እንትን ያልኩት ማለት ነው። እና አልፈልግም፣ ምንም ነገር አልፈልግም። እዚህ ውስጥ መቃዎች አሉ። ብቻ ከቻልክ ካሜሮን አጥፋለሁ የሚመጣ ከሆነ ማለት ነው። ኧረ እንዲህማ እንዲህ ቀጥል አልል። በጣም ብዙ ብዙ ሰው እኮ እየተጨነቀ ነው እን ስፍራ በጌታ ምን ይጨነቃል? ንብረት ክፍፍል አከፋፋይ እኮ ናቸው እነሱ። ለምን ይጨነቀ እንዳሉ ያ ሆኖ እኮ ማይጨነቁም አሉ እኮ። ንብረት የሚያከፋፍሉ አሉ። የኛ አቃቢ ህጎች ነው አቃቢ ህግ ነው ንብረት የሚያከፋፍሉ የእኛ ንብረት አከፋፋይ እኔ እና እሱ አለም እነሱ ተናገሩ፣ ብኔ ጥገኛ አይደለሁም፣ ገባሁ። እኔ ጥገኛ ወይም ተረጃ አይደለሁም። ፈልጎ ነው ስጦታ አይሰጠኝ፣ ግን ደግሞ አሁን ተለያይተናል። በዚህ ደግሞ ነገ ከሆነ ሰንበዴ ጋር ብመጣ እሱ እንደዚህ አድርጎላት፣ ወርቅ አስሮላት፣ ምናምን ብላችሁ ልትወቅሱኝ። አረ አልፈልግም፣ ይውሰደው፣ አልፈልግም የማንም እንትን አይደለሁም። እኔ ፈልጎ ነው ያደረገው። ስልኩንም አይታችኋል፣ አልቀበልም ብሎኛል። እኔ የማንንም ንብረት ፈላጊ አይደለሁም፣ እና እናንተ ደግሞ እኔ እና እሱ አልተጋባንም እኮ ሲጀመር። ምን እናንተ አፋቺ፣ እናንተ አጋቢ። ሰላም፣ እንዴት ናችሁ የአገሬ ልጆች? በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያላችሁ ሰዎች፣ አስተያየት የምትሰጡኝ፣ ሰብስክራይብ ያደረጋችሁኝ ሁልጊዜ ኮሜንታችሁን አነባለሁኝ። ሁላችሁንም መልስ ባልመለስም እያንዳንዱ ኮሜንት አያመልጠኝም፣ አነባለሁኝ። ስለ ኮሜንታችሁ ለሁላችሁም የራሳችሁን አስተያየት ስለሆነ የምትሰጡት አይዋለሁ ረዳችኋለሁ። በጣም አመሰግናለሁ ኔ ወዶች። ዛሬ እንግዲህ እኔ ፍጹም ሲመጣ ፍጹም መጀመሪያ ላይ ፍጹምን ሳየው በቃ ወይ ሊያስታርቃቸው ነው፣ ሰላም ነገር ሊመጣ ነው ብዬ ነበር ዛሬ ያሰብኩት ግን መልካም ይሆናል ብዬ አስባለሁ። አሁንም አሁንም እኔ ሀይሚ ይቅርታ አድርጉልኝ። አንዳንድ ሰዎች ተቃውሙኛላችሁ፣ ኧረ ይሄ ፈተና ይመስልም ይሄ ነገር ትላላችሁ። በእርግጥ ያው ጥል ውስጥ ነው ያለው። ያች ፕራንክ እስቲ ደረጃ አድርሳቸዋለች። ያው ደስ የማይል ነገር እያየን ያለ ነው ሁላችንም ሁላችንም ልቦቻችን ይሰብራል የምናየው ነገር። በእርግጥ ሀይሚንም እንወዳታለን ብሩክንም እንወደዋለን የሁለቱን አንድነት የምንፈልግ ሰዎች ነን። የሆኑ ጥቂት ሰዎች ናቸው ማይፈልጉ ያሉት፣ ሊያበጣብጧቸው፣ ሊያለያዩቸው የሚፈልጉት። ፍጹም እንኳን ፊቱ እንዴት እንልውጥ ያለው እነሱ በሚመላለሱት መልስ እሱ ራሱ ተደናግጧል በጣም ደስተኛ አይደለም በዛ መሀል ያለው እሱ ራሱ። ወይ ለመልካም ነገር የጠራች ነበር የመሰለው ይመስለኛል፣ መጀመሪያ ላይ አገናኝ ስትለው እና ብሩክ ያው ብሩክ እስከሚመጣ ድረስ ፍጹም ያው ሲትነግረው ያለውን ሂደት ለእንደዚህ ነው የምፈልገው ምናምን ስትለው ፊቱ ተለዋውጣ። ልክ እንደኛም በጣም የደነገጥኩት እንደው ፍጹምን ሳዩ መጀመሪያ ላይ ደሱ ብሎ የነበር መልካም ነገር ይመጣል ብዬ ያው ሊያነጋግራቸው ነው ብዬ አስብ። መቼስ ክርስቲያን ተስፋ ይቆርጥም አይደል? አሁንም ተስፋ አልቆርጥም። ምናልባት አውቃ ልታናድደው እየፈለገች ነው፣ ልታውጣጣው እየፈለገች ነው። እኔ ሁለቱም ናቸውም ያሳዝኑ፣ እኔ ማናቸውንም በጣም ያሳዝኑኛል። ብሩክም ሳይሆን ያሳዝነኛል፣ ሁኔታው ያው ትግስት አድርጓል እስካሁን ድረስ እሷ ልታስቆጣው ትፈልጋለች። አንዳንድ ነገሮች ትናገራለች። አይለቃል ያው ትግስቱንም እየተፈታተነች ንቻለችው ሀይሚ ደግሞ እኔ እንግዲህ ምን እንደሆነ ዓላማው አልገባኝም። እሷ ዓላማ የሆነ ነገር ለማግኘት የሆነ ነገር ለማድረግ ነው የሚመስለኝ። አሁን ዱ በትንሽ በዚህች ነገር እዚህ ደረጃ ደርሰው ቃስተመመለስ ያደርሳቸዋል ብዬ አላስብ ግን ይህን ያስደረጋት እኔ ትናንትና ተመችቶኝ ማታ ቲክቶክ ውስጥ ገብቼ የሆኑ ልጆች አሉ ግሩፖች፣ በእውነት በጣም እኔ ተሰማኝ ሴትነቴን። እኔ በአጋጣሚ ሴት ልጅ የለኝም፣ እህቴን ሴት ልጆች አሏት እንደ ሴት ልጆች አላቸው። እና ሴት ልጅ የለኝም፣ ወንዶች ናቸው ልጆች። ግን ሴት ወይ እንደ ያደኩት እዚህ ደረጃ በጣም ነው ምን አይነት ከአንደበታቸው የሚወጣ ቃል ነው? የሆነ ሰው ሼር አድርጎኝ ገብቼ አይቼ ሀህሚይን የሚናገሩበት ልክ እነሱ ናቸው ያቀውሷት። በቃ ሰዎቹ ናቸው እቃ እየቆጠሩ ኢብን ሄዶ ዱባይ ያዝናናሽን ፎቅ ያሳየሽ እሱ ነው። አንቺ ፎቅ አታቂም ምን ነው ምን እነሱን ሚዲያ ላይ ነው የምናውቃቸውኛ። ሁለቱንም ሚዲያ ላይ አይተን የወድድ ናቸው። ለሁለቱም የተለይ ፍቅር አለን ሁላችን። እኛ እነሱን የምንከተላቸው ሰዎች እኔ እንኳን የቪዲዮ ስተምስራት አስደርሰውኛል። እና ለምንድን ነው ከምንሰድባቸው፣ ወይ አለማየት ወይ ደግሞ መምከር አይሻልም? እንደ እኛ ከሁለቱም ሲያጠፉ እኮ ለሁለቱም አስተያየት እንሰጣለን። አንዱን ወደን አንዱን አንጠላም። ሁለቱንም ባጠፉት ልክ። አሁን ትላንትና ካደረገችው ነገር አንስቶ አንቆጣትም፣ አንሰድባትም። እቃ አይመለስም፣ ግን ደግሞ ገብቶኝ የተናገርኩት ለምን እንደመለሰች አመላሰሷ ገብቶኛል። በቃ ለማሳየት ነው። ለእቃ የሰጠኝ በስጦታ ነው፣ ወዶ ፈቅዶ ስለሚወደኝ የሰጠኝ። እናንተ ምን ቤት ናችሁ መልሽ የምትሉኝ? እና ያው ሼርም ስላደረጉላት ሰዎች ራሳቸው ሜንሽን ስላደረጓት ያንም በተግባር ላሳየ ነው። ይሄ እቃ አይደለም፣ ይበልጥብኝ ብሩክ ነው፣ እቃው አይደለም የሚበልጥብኝ እሱ ነበር እሱ ግን ከፍቅሩ ከራሱ የተነሳ ስጦታን የሰጠኝ አክብሮኝ እናንተ እስቲ ስለጠየቃችሁ ለእኔ ምንም ማለት አይደለም ለእሷ ብሩክ ነው የሚበልጥባት የሁለቱ ፍቅር ነው የሚበልጥባት እቃው ምንም ማለት አይደለም እቃው መጥቶ ብሩክ ቢሄድ ምንም ማለት አይደለም አንዳንዴ ደግሞ እሷ ትክክል ሊለያዩ ማለት አይደለም። ሊለያዩ ይለያያሉ ብዬም አልጠብቅም። ፈጣሪያ እንዳደርጋቸው። ወደፊትም ግን ስንወድና ከሰው ጋር ስንለያይ ያን ሰው የሚያስታውሰን እቃ አጠገባችን አንፈልግም። እሷ ያንንም ወይ ሴቶች የሚያደረጉትን እኮ ነገር ለማሳየት ይሆናል። እንዲህ የምታደርጉ ሴጎች አላችሁ ብላ ይህንን ይሆናል። ገና መጨረሻውን ሂደቱን እኮ አላየንም እስካሁን። እነዚህ ልጆች አንደኛው ይጠራል፣ አንደኛው ይጠራራል። አሁን ከነዳኒ ጋር ደግሞ ወታለች። አሁን ደግሞ ትናንትና እሱ ዛሬ ደግሞ እሱ አንድ እየተባባሉ እየመጡ ናቸው። እኛ መጨረሻውን እኔ ምን እንዳሰበች እኔ እርግጠኛ ነኝ። ሀይሚ የሆነ ነገር አስባለች። መጨረሻ ላይ ተነግረናለች። እንዲሁ አይቀርም ታሪኩ የነሱ ነገር ታሪኩ ሆኖ አይቀርም። ትናንትና ምን እንዲሁ እናቀሻለን። ሀይስኩል ስትማሪ የማንም እንትን ምናምን እንዴት ተሰማልሽ? ሰዎች ሜንሽን ያደርጓታል እኮ ገብታ ባትከታተልም ወርቁን መልሽ ልብሱን መልሽ ይሄን አድርጎሽ በቃ በቁጥር አመጣችሁ በቃ ይሄ ነው ያለው አሁን ግን ደግሞ እንደዚህ ስታደርግ ደግሞ ሙልጭ አርገው ትላንትና ራሳቸው መልሽ ብለው እንደገና ደሞ ቃ መልሳለች እቺ ሰገጤ ብላችሁ ደሞ ነበር የሰማኋቸው ሰዎች አላችሁ ለምን ተሰድቧት አላችሁ እሱን ስለምን ተሰድቧት ሁለቱንም ይወዱ እንደውም ይበዛሉ በብዛት ቲክቶክ ውስጥ ሁለቱንም ይደግፉ ሰዎች ናቸው የሆኑ ጥቂት ሰዎች ናቸው ይሄን የሚሉት ሁሉም አይደለም አመስግናለች አላመሰገነችም ትላላችሁ? ሁሌ እንዳመሰገነች ነው። እናንተን የሰጠኝ ጊዜ እኔ እንደው በጆሮዬ ሰምቻለሁ። እናንተን የሰጠኝን እግዚአብሔርን አመሰግናለሁ፣ እናንተን የሰጠኝ እግዚአብሔር ነው ብላ ከዚህ በፊትም ተናግራለች። ምንድን ነው ወይ ብሎክ ስላደረገቻችሁ? እኔ እንደውም አንዷን የሰማሁት ብሎክ አድርጋኝ፣ ብሎክ ስላደረገች ይች ልጅ መሰደብ አለባት እንዴ? ለምን እኔ አስር ጊዜ ብሎክ ስታደረገኝ አትሉም? ካልፈለገች ለምንድን ነው ብሎክ ሰው ስላደረገ ይህን ያህል ስድብ? በቃ እኮ አላያትም ይችላል። ብሎክ አርጋኛልሽ፣ ጠልታኛልሽ በቃ ብሎክ እዛ ሰው መራቅ አይሻልም? ይህን ያህል የሚያስጠላ ከሴት አንድ በት የማይወጣ ነገ አድገ እናንተ ነገ ወይ ወልዳችሁ አብቀታችኋል። ወልዳችሁ ብታበቁም ኮ ልጆች አላችሁ። እንደገናም ደግሞ ገና ግብታችሁ የምትወልዱም ልትሆኑ ይችላላችሁ። በእድሜም ልትበልጧት፣ ልትመክሯት ያሉ ኮ አሉ ደህና ደህና ሰዎች አሉ። የሷንም ጥፋት እያዩ እንደ ጥፋቷ ይሄን ትክክል እንደ አሉ በጣም ምርጥን የምገባበት የምሰማበት ከታች ቁጭ ብዬ ማዳምጥበት በጣም ምርጥ ምርጥ ቲክቶክ ውስጥ ያሉ ልጆች አሉ። የነሱን አንድነት እንዴት እንደሚፈልጉ በቃ የማዳም ቤት እዛ እንትን እያሉ እየሰሩ እንደገና ባላቸው ጊዜ የነሱን አንድነት ፎቶዋቸውን እየሸረቱ ይህንን ተቃውሞ እዚህ የሚደረግባትን ነገር ሁሉ እየተቃወሙ የሚሰሩ አሉ። እንዴ ለምንድነው? እናንተ ምን አደረገች? ጭራሽ ልጅ ውስጥ እያስገባችኋት። ልጅቷ በየቀኑ ዕቃ እያመጣች መስጠት፣ ይሄንን መንሽ ልክ እናንተ እንደገዛችሁ እኮ ነው መስለው። እንደውም ወርቁን እኔ ነኝ የገዛሁት ምናምን ራሱ ሳትላት ቀርማ፣ አንዱ እንዱ በጨረፍ ታስሰም አንጥታ ወርቁንም ታወርቁንም፣ ዛሬ ምን ሆነም እቃውን ጥላ ሄደች። ለምንድነው ይሄ ሁሉ ነገር ያስፈለገው? ግን ውስጥ እያስገባችሁ ይኸው። አንዳንዴ የምንሰጣቸው ኮሜንት የሚያለያያቸው ሆኖ ይገኛል። ይኸው ትክክል ባታይም ባታዳምጥም እዛ ውስጥ የሚደርሳት የሚያደርሷት ሰዎች አሉ። ስራው ትክክልም ባይሆን ግን በእናንተ ልህ ነው በሰዎች ልህ ነው እንዲህ እያደረገች ያለችው። በቃ ሲደጋገም እኮ ምንድን ነው ማርም ይመራል ይባላል። እየደጋገማችሁ እንዲህ ስንት ሰዓት ሙሉ ሆነ፣ ትናንት ስትሰድባት የነበራችሁት። እኔ ደግሞ ወደላይ እየተውኩት እራሱ ይሄዳል። እኔ ሰው ነው እዚህ ውስጥ ግቢና እናዳምጫቸው ብሉን ስንት ሰዓት ሙሉችን አንድ ፍሪጅ እርግጥ ይሄንን አድርጉላት፣ ያላወቀችውን አሳውቋት፣ ዱባይ ወስዷት፣ እንዲህ እሱ ፈርቅዶ በወሰደው እሱ ወዷት በወሰደው። እንዲህ ለምን እሱ እናንተን አማክሯት ነው? እንዲ አማክሯችሁ ነው እንዲ ወሰዳት? ለምንድን ነው በሰውዬው የምንገባው? የባሰ ልጆቹ የሚለያዩበትን መንገድ ጭንቅላታቸው እስከሚዞር ድረስ እሱም ይኸው ዞረ ጭንቅላት ምን እንደሚያደርግ ግራ ገባ። ዛሬ ደግሞ ያው ትሰድዋታለች ዛሬ እኔ እንደውም ሼር የምታደርጉላት ልጆች ካላችሁ ይሄ እሱ እነዚህ ሚዲያ ላይ የሚወራውን ነገር በእግዚአብሔር አቁሙ ነው የምለው። በቃ ሁለቱም ኑሯቸውን ይኑሩ። ሁለቱም ወደ ልቡናቸው እንዲመለሱ ከፈለግን ሁለቱንም የምንወዳቸው ከሆነ፣ ብሩኬም እንዲረጋጋ ሀይሚም እንድትረጋጋ የምትፈልጉ ከሆነ እንደው እንዳይደርሷቸው እንዳይደርሳቸው አድርጉ። በእናታችሁ እንደ ሜንሽን የምታደርጓቸው ሰዎች አቁሙ፣ እንደዚህን አይነት ነገር እባካችሁ። እኔ በጣም የተሰማኝ እኔ መጀመሪያ ዳኒን ፕሮግራም አይቼ ስስቅ ነበር። ያልኩት ጉልበት እንዳለው ሰው ሊደባደብ ጓደኛው ቤት ሄዶ እንዲሁ ንግግሩ ያስቀኛል። እሱ ልጅ እንዲሁ ሲያስቀኝ ቆየ። ዛሬ ደግሞ ናይሚዬ በማን ቤት ትመጣለች? ጎሽ እንኳን ቆመ። እንደውም ዳኒ አሁን ወደ ጓደኞቹ ዞረ። ዳኒ ተፋታት አይሚን የታባቱ ምናምን እያልኩ እያሰብኩ እየተደሰጥኩኝ የእሱ ደግሞ እያሳቀኝ ንግግሩ እንደ ጉልበተኛ ሰው ጓደኛውን ይዞ መጥቶ ረሞ ቤት ገብቶ የሚያደርገው ዋክት ባጠቃላይ ያስቀኛል። አላቅሙ የሚንጠራራልች ውሽ ከእንደ ከሀይምዬ አናት ላይ ወረድክ፣ እግዚአብሔር ይመስገን። ጎሽ አሁን አንተ ከአናታቸው ላይ ከወረድክ እነሱ ሁለቱ ይስማማሉ ብዬ እየጠበኩ ባሉበት ሰዓት እናንተ እየተሳደባቸው፣ ኧረ እግዚአብሔር ቀልብና ልቦና ይስጣችሁ ነው ምለው። ይሄ ሚዲያ ላይ ሆናችሁ የምትሳደቡ ሰዎት እግዚአብሔር ቀልብና ልቦና ይስጣችሁ ነው ምለው። እኔ በጣም ተሰምቶኛል ዛሬ በሆኑት ሁኔታ። እግዚአብሔር አሁንም እነሱን ይመልስልን።